ፍሬወት ጌታውን ይባላሉ። በዘውዲቱ ሆስፒታል የኩላሊት እጥበት ሲያደርጉ ያገኘናቸው ታካሚ ናቸው። ላለፉት 12 ዓመታት በኩላሊት እጥበት ሕክምና ቆይተዋል። ከህመሙ በፊት በግል ስራ ይተዳደሩ እንደነበረ አሁን ግን ምንም አይነት ገቢ እንደሌላቸው አጫውተውናል። ስለ ህመሙ እውቀትና ግንዛቤ አለመኖሬ ጎድቶኛል ብለዋል። በድንገት ነው ቤተሰብ ወደ ሕክምና ቦታ ያመጣኝ። ከዛ በኋላ በቃ ወደ 18 ቀን ራሴን ስቼ ከቆየው በኋላ ነው የተነሳሁት እና መህመሙን አላቀው። ከግንቦት ወር 2009 ዓ ም ጀምሮ በሆስፒታሉ አገልግሎት እያገኙ መሆኑን ገልጸው ለህመሙ ያጋለጠኝ የደም ግፊት በሽታ ስለነበረብኝ ነው ብለዋል። አመጋገቤን በማስተካከል የስፖርት እንቅስቃሴ በማድረግ ጤናዬን በመጠበቅ ላይ ይገኛለው ይሉናል ፍሬ ሕይወት። ሌላው በሆስፒታሉ አገልግሎት ሲያደርጉ ያገኘናቸው ታካሚ ዘነበ አያና እንደገለጹልን የማውቀው የደም ግፊት ህመም እንዳለብኝ ነው። የዛሬ 12 አመት ሁለቱም ኩላሊቴ መድከሙ ተነገረኝ። ከዛ ጊዜ ጀምሮ ያለማቋረጥ በሳምንት 3 ቀናት በየቀኑ ለ4 ሰዓታት በአጠቃላይ ለ12 ሰዓታት በሆስፒታሉ ቆያለሁ። በጣም ኃይለኛ ራስ ምታት ነበር። ከዛ ዝም ብዬ መድኃኒት ፓራሲታሞል እወስዳለሁ ይተወኛል። ግን እሱ ቀን ቀን ቀን በቀን እየተቀየረ የመጣ ስለዚህ ማንኛውም ሰው ከተቻለ ወደ ሕክምና ሄዶ ሙሉ ሙሉ መላ አርጎ ውጤቱን አውቆ ማንኛውም በሽታ መድኃኒቱን መውሰድ አለበት እንጂ ዝም ብሎ አመመኝ ብሎ መድኃኒቱ ከውጭ ገዝቶ መጠቀም ሌላ ተጓዳኝ በሽታ ያመጣል ማለት ነው። ስለ ህመሙ ግንዛቤ ስላልነበረኝ ተጎድቻለሁ። ጉዳቱን ለመከላከል በተለይ የደም ግፊት ወይም የስኳር ሕመም ያለባቸው ሰዎች አዘውትረው የእግር እንቅስቃሴ እንዲያደርጉ መክራለሁ። በሃይፐርቴሽን ነው፣ በሱ ምክንያቱ በጣም በከፍተኛ ደም ግፊት ነበር። እሱን መድኃኒቱ ነው ሞስ ወደ ኩላቲ ፌል እንዲያደርግ ያደረገ ማለት ነው። ደም ግፊት ራስ ምጣት አለው እና ፈሳሽ ውስጥ አለ ሰው እንዴት ማሳበጥ ምናምን ነገር አለ። ምክንያቱም ቶሎ አልጀመርኩም ነበር በዛን ሰዓት እና እንደዚህ በጣም ብዙ የተለያዩ በሽታዎች ነበሩ በዛን ሰዓት ማለት ነው። በሆስፒታሉ በ 2009 ዓ ም የኩላሊት እጥበት መጀመሩን የነገረችን የኩላሊት እጥበት አስተባባሪ የሆነችው የወርቅ ውሃ ፈቃዱ ለሰባት ዓመታት በጥሩ ግንኙነት ታካሚዎች እየተገለገሉ እንደሆነ ታነሳለች። ያለን ግንኙነት እንደ ቤተሰብ ነው። ይሄ ታካሚና ታማሚ እንደሚባለው አይነት ግንኙነት እንደ ቤተሰባዊ እንደ ቤተሰብ ነው እንጂ እንደ አኪም ቤት አይደለም። እኛ እንደ ቤታችን ነው። ልሞስ ዘጠኝ ዓመት ማለት በጣም ከባድ ነው። አንድ አኪም ቤት ማለት መቆየት ማለት ነው። ስለዚህ ለእኛ በጣም መልካምና ጥሩ አገልግሎት እያገኘን ነው ማለት ነው። አገልግሎቱ በጣም ጥሩ ነው። ከቤተሰብ ሰብ ተደግፈን የመጣን የነበርን በእግራችን እንድንሄድ አድርገውናል። በጣም ጥሩ ሕክምና ነው ያለው። እንደም ያልተወራለት ሆስፒታል ዘውዲቱ ሆስፒታል ነው። ለአጭር ጊዜ ከ50 እስከ ስልሳ ለሚሆኑ በቋሚነት ደግሞ ለሰላሳ ሰዎች በዓመት ያለማቋረጥ የኩላሊት እጥበት በዘውዲቱ መታሰቢያ ሆስፒታል ይሰጣል። ከ50 እስከ 60 ሰው ቢያዝ ተጨማሪ ሰዎች ለአጭር ጊዜ እጥበት የሚያስፈልጋቸው ሰዎች ከዛም ሊጨምር ይችላል ቁጥሩ፣ ግን ሊያገኙ ይችላሉ። በቋሚነት ግን እነዚህ ሰላሳ ሰዎች በቋሚነት እጥበት እያገኙ ነው። በሆስፒታሉ ስምንት የኩላሊት ማጣሪያ ማሽን ይገኛል። አብዛኛው ታካሚዎች በሳምንት ሶስት ጊዜ በቋሚነት የኩላሊት እጥበት ያገኛሉ። የአጭር ጊዜ እጥበት ደግሞ በጽኑ ህሙማን ክፍል ነው የሚሰጠው። በተለያዩ አይነት ኢንፌክሽኖች በተለያዩ አይነት ምክንያቶች ለአጭር ጊዜ ኩላሊት ፌል ሊያደርግ ይችላል። ለአጭር ጊዜ ፌል ሳይሆን ሊጎዳ ይችላል። ያ ጉዳት ባለበት ሰዓት እጥበት ልናደርግ እንችላለን። ምን እስኪሆን ድረስ ኩላሊቱ እስኪያገግምና ያንን ነገር እንዲፈጠር ያደረገው ኢንፌክሽን እስኪታከም ድረስ ሰዎቹን በኩላሊት እጥበት ልናግዛቸው፣ ልንረዳቸው እንችላለን ማለት ነው። ከደም ውስጥ የተለያዩ ቆሻሻዎችን ወይም ሰውነታችን የሚያመርታቸውን ተረፈ ምርቶች በሽንት መልክ እንዲወጡ ማድረግ ነው የኩላሊት ስራ። ኩላሊት እጥበት እነዛ ንጥረ ነገሮች እናወጣለን ማለት ነው። የሰዎቹን ደም ውስጥ ያሉትን ንጥረ ነገሮች እንዲወጡ ማድረግ ማለት ነው ኩላሊት እጥበት ማለት ነው። ህመሙ በተለያዩ ምክንያቶች ሊፈጠር ቢችልም የስኳርና የደም ግፊት በሽታዎች ኩላሊት ስራውን መስራት እንዲያቆም ዋነኛ ምክንያቶች ናቸው። ለረጅም ጊዜ አንድ ታካሚ ላይ የስኳርና የደም ግፊት በሽታዎች በሚኖሩበት ወቅት ኩላሊት ይደክማል። በዚህ ምክንያት የማጣራት ስራዎችን በአግባቡ መስራት ያቅተዋል። በቋሚነት ኩላሊት መስራት ሲያቆም እጥበት የሚያስፈልግበት ደረጃ ላይ ይደርሳል። ኩላሊት ለአጭር ጊዜ በሚጎዳበት ወቅት የአጭር ጊዜ የኩላሊት እጥበት አገልግሎት ይሰጣል። እንደ ታካሚዎች የህመም ሁኔታ የኩላሊት እጥበት ይለያያል። የሚመከረው ግን በሳምንት ሶስት ጊዜ እንዲታጠቡ ነው። ሆስፒታሉ ከአመት አመት ያለምንም ማቋረጥ አገልግሎት ይሰጣል። በተጨማሪም ከዳግማዊ ሚኒሊክ ሪፈራል ሆስፒታል ሰባ ሁለት የሚደርሱ ታካሚዎችን ተቀብሎ በጊዜያዊነት የኩላሊት እጥበት እየሰጠ ነው። አገልግሎቱ ከአመት ከአመት ሳይቋረጥ፣ በተለያዩ ምክንያት የተለያዩ ሆስፒታሎች አገልግሎታቸው ይቋረጣል። እኛ ሆስፒታል ከአመት አመት ሳይቋረጥ ይሄን ማድረግ ይችላል። ትልቅ ጥንካሬ ብልጌ ማነሷ እሱን ነው። ኩላሊት እጥበት ላይ ከተደረሰ የሚኖረው አማራጭ ንቅለ ተከላ ብቻ ስለሆነ ቢያንስ በአመት አንድ ጊዜ ቅድመ ምርመራ በማድረግ ጤንነታችንን መጠበቅ ያስፈልጋል።